ጌፍትል ስቴት ማህበረሰብን ይህ አባዜ ሰበር ነው። ከፕሬዚደንት ዶናልድ ትራምፕና ከራሺያዎቻቸው ፕሬዝደንት ፕሬዚደንት ቭላዲሚር ፑቲን ረጅም የስልክ ልውውጥ በኋላም የጦርነቱ የመቆም ተስፋ አልዳጎሰም። ትራምፕን የሚያብጠለጥሉ ወገኖች ፕሬዚደንት ፑቲንን ጦርነቱን እንዲያቆሙ ያስገድዳቸዋል የተባለው የትራምፕ ሰብዕና ኃያልነትን አየነው ይላሉ። ትናንት ትራምፕ በከፍተኛ ሙቀትና ግለት በተጠበቀው የስልክ ልውውጣቸው መጨረሻ ላይ ፍንትው ብሎ የታየው ውጤት በጦርነቱ ላይ የሆነ ፈር ቀዳጅ የሆነ ተስፋ ፈንጣቂ ለውጥ ለማምጣት ያለ ሁኔታ የበልጥ መራቁን እንጂ መቅረቡን አያመለክትም ባይ ናቸው። ትራምፕ ስልኩን እንደዘጉ የምስራች እንሆ ራሽያና ዩክሬን ማንም መሃላቸው ሳይገባ ተኩስ አቁምና ብሎም ጦርነቱን በዘላቂነት ለመቋጨት ፊት ለፊት ሊደራደሩ ነው አሉ። ይህ የዩክሬንና የአውሮፓን ካምፖች እንደ ምች የመታ መግለጫ ነው። ምክንያቱም እነሱ ቀንተሌት እያራመዱ ያሉት አቋም መጀመሪያ ተኩስ አቁም ስምምነት በሁለቱም ወገን ያለ ቀድማ ሁኔታ መደረስ እውን መሆን አለበት የሚል ነው። ተኩሱ ሳይቆም ውይይት እየተዳሙ መናገር እንዴት ይሆናል? ልባይ ናቸው። ራስያ ደግሞ ተስማምተን እስክናቆም ውጊያችን ይቀጥላል። የምንደራድረው እኮ ውጊያ የሚያስቆም ስምምነት ላይ ለመድረስ ነው። እሱን ባልደረስንበት ሁኔታ ጦርነቱ እንዴት ይቆማል? የዶናልድ ትራምፕን የሰላም ጥረት ጥርስ የሌለው አንበሳ ማለትም ጀምረዋል። የባስ ብሎ ምክትላቸው ጄዲ ቫንስ ከስልክ ልውውጡ በፊት በሰጡት መግለጫ የሰላም ድርድሩ በፑቲን ምክንያት መታለፍ የማይችል አረንቋ ውስጥ ገብቷል፣ ይሄ ጦርነት እኮ የእኛ አይደለም ብለን ዞር ብለን እንሄድ ይሆናል የሚል አቋም አንጸባርቀው ነበረ እንደ ጲላጦስ እጃችንን መታጠፍ ዶናልድ ትራምፕ ግን ከምክትላቸው በተለየ ሞቅ ያለ ተስፋ ውስጥ ናቸው። አልኳችሁ እኮ በዚህ ውስጥ ትላልቅ እኔ ያልኩት ባይነት አለበት። ነገር ግን የሆነ ነገር ደግሞ ሊሆን ሊፈጠር ነው። አሁን ካልሆነ ግን ፊቴና ዙሬ ወደሚሄድበት ስሄድ ቀሪውን እነሱ ራሳቸው ይጨርሱታል ብለዋል። ትራምፒን የተናገሩት ከስልኩ በኋላ በዋይት ሐውስ ጨፌ ላይ ለተኮለኮሉ ጋዜጠኞች ነበር። አዲስ የጨመሩት ነገር ቢኖር ቁጥር አንድ ምድራዊ ኃይሊቷ አሜሪካ እንኳ የታከታትና የሰለቻት ጉዳይ መለኮታውያን ደግሞ ይሞክሩት አይነት ነው። የቅዱስ ጴጥሮስ አደባባይ በተዘረጋባት ቫቲካን በአዲሱ አሜሪካዊ ርዕሰ ሊቃነ ጳጳስ ሊዮ አደራዳሪነት ሁለቱ ተፋላሚ ወገኖች ቀጥታ ድርድራቸውን ሊያካሄዱ ይችላሉ የሚል ነው። አውሮፓ ደገፍ የሆኑ ታዛቢዎች አሜሪካ ራሽያ ላይ ልታሳድር የምትችለውን ከፍተኛ ጫና ካልተጠቀመች ሞስኮ ሸብረክ አትልም። እኔ እንደሚሰማኝ ትራምፕ ፑቲን ላይ ምንም አይነት ጫና ለማድረግ የሞከሩ አይመስለኝም ይላሉም። የቀድሞው የብሔራዊ ስለላ ምክትል ዲሬክተር ቤት ሳክነር ፑቲን በጣም ጣራ የነኩ ቀድሞ ሁኔታዎቻቸውን ቀጥለውባቸዋል። ስለ ወደፊቱ የሰላም ስምምነትና ተኩስ አቁም ለመወያየት የሚያስችል ማዕቀፍ ላይ ስምምነት እንድረስ የሚል ነው። ይሄ ደግሞ ሊሆን የሚችለው የብዙ ነገሮች ስምምነቶች ካለቁ በኋላ ነው ይላሉ ሰነር ሲቀጥሉ ፑቲን የፈለጉትን እያገኙ ነው ሲሉ ይደመማሉ። የሁለት ሰዓቱ የፕሬዝደንቶቹ የስልክ ውይይት ፋይዳ በአሜሪካ በኩል በመነቃቃት ስሜት ቢሰጥም፣ በራሲያ በኩል ደግሞ ደብዘዝ ባለ መልኩ ተነግረዋል ይላሉ ዘገባዎች። የክሬምሊን ፕሬዝደንታዊ ረዳት ዩሪ ኡሻኮቭ በሰጡት አስተያየት በስልክ ግራና ቀኝ ያሉት ተነጋጋሪዎች ለሁለት ሰዓት ያህል አንዱ ወይም ሁለቱም የስልኩን እጀታ ማስቀመጫው ላይ ድርግም ለማድረግ ሳይፈልጉ ጸንተው መቀጠላቸው ብዙ ጊዜ የማይደረግ ብርቅ ነገር ነው ብለዋል። ኢሳያስ፣ አረ መላም የለው ብለን ብንጀምር ነው የመልካሙን የመልካሙ፣ ነው መላም የለው የሚሉ ዘፈን አዘንሽ ቅጣጣ ከቤትሽ አልወጣ ምናምን የሚባል ነገር አለ። በጣም የሚገርም ነው። ፑቲን በአቋማቸው ጸንተዋል ማለት ነው። ምክንያቱም ምንም መፈናፈኛ የሰጡት ነገር የለም። አሁን የምጠይቀ ነገር አለ። ምን መሰለ? ለምሳሌ የቀድሞው የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ወደ መጨረሻው አካባቢ ዩክሬን ኒኩለር ልትታጠቅ ትችላለች የሚል ሀሳብ አንስተው ነበረ። ግን የሩሲያን እንጥፍጣፊ ሽያጭ ከአሜሪካ ጋርም ሆነ ከቻይና ከህንድ፣ ከብራዚል ጋር የምትናገደውን ንግድ መቶ ፐርሰንት እንድታቆም ለማስገደድ አልሞከሩም። ለምን አልሞከሩም? ኒኩለር ለማስታጠቅ ያሰቡ ሰው ይሄኛውን ለምን አላደረጉም? አሁን ዶናልድ ትራምፕ ይሄንን ለማድረግ የሚያግዳቸው ሌላ ኃይል አለ ወይ? ወይስ ይሄንን ነገር ማድረግ አይቻልም? ይሄ በማዕቀብ ላይ ማዕቀብ ወይም የማዕቀብ ድሪቶ ምንም ሊያመጣ እንደማይችል ጠፍቷቸው አይመስለኝም። አሁን በአውሮፓያኖቹ በኩል የተያዘው አካሄድ ራሽያ ላይ በትር በማሳረፍነ ወደ ድርድሩ የምናመጣት ይላሉ። በፊት የሰሰቱትና ለክፉ ቀን ብለው ያስቀመጡት ጉልበት ቢኖር እሺ፣ ከሃያ ሺ በላይ የማዕቀብ ናዳ ጥለ ስታበቃ የአየር ክልሎች ዘግተ፣ ዲፕሎማሲያዊ ማግለሎችና ምንድን ያልተደረገው ነገር በምዕራባውያን በኩል አሁን ደግሞ እንግዲህ አዲስ ነገር ሆና እየተራመደች ያለችው በቻይናና ሕንድ ላይ እንትን ታሪፍ እንጣል ነው። እነሱ ላይ ታሪፍ እንጥላለን ብለን ማዕቀብ ብናደርግ የራሽያ ነዳጅ ዘይት ወይም ጋዝ ንክች ያደርጉትም ነው። ይሄ ደግሞ እውነቱን ለመናገር ብዙ ተንታኝ መሆን አያስፈልገውም። ያየነው አይደለ እንደ ታሪፍ 145 ፐርሰንት አሜሪካ ጭና፣ የቻይናው ፕሬዚደንት እኮ የሚፈለገው ግጥሚያ ከሆነ በቃ እንችላለን፣ ይደረግ። ከዚህ በኋላ የቁጥር ጨዋታ እንጫወት። መቶ አርባ አምስት ደርሶ ቻይና ወደ እናንተ የምትልከው እናንተም ወደ እኛ ገበያ የምትልኩት አይኖርም። መቶ ጥለናል ያሉት ስለዚህ፣ በሁለታችን መካከል ዜሮ ንግድ ፊኒሽድ። ከሌላው ዓለም ጋር እንናገዳለን በማለት ቻይና ይንወስዳለች። አሁን አንድ ድንፍላተኛ የሆኑ ሴናተር አሉ። በጣም እሳቸው መቼም ጦር አውረድ የሆኑ ሰውዬ ናቸው። ስማቸው አፌ ላይ አይመጣም። እኚህ ማን ናቸው? ሴናተር የሚባሉ ናቸው እና እዛ ራሽያ ማ ነው ዩክሬን ሄደው እነ ዘለንስኪ ባሉበት ስብሰባ ላይ ትልቁ ትልቁ በስርዓት የዚህ ጦርነት ራሽያኖችን ማድማታችን ነው፣ ደማቸው እየፈሰሰ ነው ብለው የተናገሩ ሰው ናቸው። አሁን እኚህ ሰውዬ ሴኔቱና ግራና ቀኝ ያሉትን ዲሞክራቶችን፣ ሪፐብሊካኖች ምንም ይሆናል ብለው እያንቀሳቀሱ ያሉት ቻይናና ንድ ህንድ ላይ የራሽያን የተፈጥሮ ጋዝ ነዳጅና ዩራኒየም የሚገዙ ሀገሮች ላይ አምስት መቶ ፐርሰንት ታሪፍ ለመጣል ነው። ይሄ መቼም ይሆናል ብሎ መገመት ቢቻል አይመስለኝም። እውነቱን ለመነጋገር በአሁኑ የታሪፍ ፍጥጫም አይኗን የሰበረችው ቀድማ አሜሪካ ናት። አሁን ያ ተወግሎ እነዚህ ሀገሮች የቻይና ሰላሳ በመቶ ነው አሁን ታሪፉ። ቻይና ደግሞ አሜሪካ ላይ ያላት ታሪፍ አስር በመቶ ነው። አሁን እፎይ ብሏል ኢኮኖሚውም፣ ዓለምም አየ። አሁን የቀረችው እንግዲህ አስሬ አውሮፓውያኑ በተለይ መደረግ አለበት የሚሉት ይህንን ነው እና ይሄ ስለተደረገ ቻይና ከራሽያ ጋር የገባችው ሁለንተናዊ ስትራቴጂካዊ አጋርነት የሚለውን መስበር እንችላለን ብለው ያስባሉ እንዴ? ከባድ ሳይሆን ሊሆን የማይችል ነው። ምንድነው ጉዳት መጨመር ነው። ግን አንድ ከዛ በኋላ ደግሞ በራሽያ በኩል ጦርነቱን እንድታቆም ተስፋ ማድረግ እብደት ነው። እስከ መጨረሻው ጦርነቱን ገብተ እንድትሄድ እና ከዚህ በፊት እንዳለችው ምንድነው የሚባለው እንደ ከርኪብንና እነዚህን እየጨመረች ምሄድ ነው አየህ አሁን በአንድ በኩል እውነቱን ለመናገር በአንጻራዊነት ትክክለኛ ሰው ዶናልድ ትራምፕ ናቸው። ይሳካላቸውም አይሳካላቸውም እኚህ ሰው እየመጡ ጦርነቱን አስቆማለው ብለው ነው ለአውሮፓ አውሮፓ ዩክሬንን ይዞ የያዘው አቋም ደግሞ እንደ ጆ ባይደን ይሁኑ ወደዛ ይመለሱ። አየህ ያን በማድረግ ጆባይደን ባይደን ያመጡት ሰላም ምንድን ነው? ጆ ባይደን በስልጣን ላይ በነበሩበት ጊዜ ለዩክሬን ያልሰጡት ነገር ነበረው የተራ በተራ ቅድም ያልከውንም የኒክሌር መሳሪያ እስከ መስጠት እንደርሳለን ቢባል ይባላል። ያይጡ ነገር ማለት ነው። ከዚህ በኋላ ድመቱ እንዳይበላን የድመቱ አንገት ላይ ቃጭር ብንጨምርስ፣ ለዩክሬን ኒክሌር ብናስታጥቅስ እንደማለት ነው። በጣም ጥሩ ሀሳብ። በቃ ያ ከሆነ አበቃ፣ ራሽያም ታቆማለች። ግን ማነው ያንን ኒክሌር ለዩክሬን የሚያስታጥቅ? አየህ እንደዘረ ጥያቄ ነው። ምክንያቱም ራሽያ ይህን ጦርነት የማታሸንፍበት ሁኔታ ከገባች የማታሸንፍ ከሆነ ማንም አሸናፊ እንዳይኖር የሚያደርግ ጦርነት ዛው ትገባ ትችላለች፣ የሚኒክሌር ጦርነት እና ይሄ ደግሞ ናቸው። ጆ ባይደን የዛ አፋፍ ላይ አድርሰውን ነበረ። አናቅም እንግዲህ ምናልባት የአሜሪካ የሀብትና የስልጣን ሊሂቃን የሰሩትና ከዚህ ከኒክሌር ጦርነት የሚደበቁበት የተዘጋጀው ዋሻ ሊኖራቸው ይችላል። አንድ ሁለት ሚሊዮን የሚሆኑ ሰዎች ሌላው ግን ያው የሚሾቅ ነው ማለት ነው። ስለዚህ ዶናልድ ትራምፕ የመጡት ተኩስ አቁም ለማድረግ ነው። ስለዚህ ሰላም መስራት ከጦርነት ይከብዳል። አሁን አውሮፓያኖቹ የያዙት አቋም በቃ እንድናደርግ ነው አሉት፣ አይደለም ወይ እስካሁን ነው እና እኔ በነገራችን ላይ በአስተሳሰብ ደረጃ ከጆ ከፕሬዚደንት ዶናልድ ትራምፕ ጋር ምክንያቱም የዩክሬን ጦርነት ከዚህ ቀደም አይተነው የማናቀው ጦርነት ነው። ዩክሬን በመልክአ ምድር ስፋት፣ በህዝብ ብዛት እንዲሁም ደግሞ በታጠቀው መሳሪያ ፍጹም ከሷ ጋር ሊገናኝ ከማይችል ኃይል ጋር ዘራፍ ብላ ውጊያ እንድትገጠም አድርገዋል፣ የምድራችን ኒውክሌር ኃይል ከሆነችው ራሽያ ጋር ዘለንስኪ በኋላ እንግዲህ ምዕራባውያኑ ማን ነው ያሏቸው አዲሱ ቸርችል ብለው እዛ ውጊያ ውስጥ እንዲገቡ አድርገዋል። በአይነ ህሊና ይሄንን ግጭት ልመልከት ብለህ ብትል አንድ ጎልያድን የሚያክል አገር የሚያክል ሰይፍ ይዞ አንገቷ ላይ ያስቀመጠባት ድንቢጥ ሹካ ይዛ እንደ ወደ ላይ ቀና ብላ እንደምታይ ማሰብ ነው። ብቻ አየህ ይሄ የጎልያድና የዳዊት ፍልሚያ አይደለም ገብተዋል ኒኩሌር የታጠቀች ሀገር ናትች። እስካሁን በምንኖርበት ዓለማችን የኒክሌር ጦርነት ወይም ኒክሌር መሳሪያ ከተፈበረከ ጀምሮ ወይም ወዲህ ለመጀመሪያ ጊዜ ነው አንዲት ኒውክሌር አልባ በህዝብ ቁጥር አናሳ በቆዳ ስፋት ውሱን የሆነች አገር ያውም ከራሷ ከሶቪየት ኅብረት የተወለደች አገር ዘራፍ ብላ ሹካንስታ ስታ የኒውክሌር ሰይፍ ስትገጥመ ስትገጥም የመጀመሪያው ነው። ስለዚህ ይህ ጦርነት ሲጀመር የራሷ የዩክሬን አለመሆኑ ግልጽ ነው። ከኋላ እነኔቶኛ ያለሽልን ተብሎ ተጀመረ። ዶናልድ ትራምፕ እያሉ ያሉት ምንድን ነው? አሁንም ትናንት ለቭላዲሚር ፑቲን ነግሯቸዋል። ይህን መጀመሪያ የሌለበት ትርጉም አልባ በየሳምንቱ አምስት አምስት ሽሬሳ አደለሞ የምታነሱት ለምን አናቆመውም ብለው ነው እየጠየቁ ያሉት። አሁን አውሮፓውያኑ እንደ አዲስ ነገር የሚነግሩ ከሀያ ሺህ በላይ ማዕቀብ ሲደረድሩ ቆይተው ይቺ ደግሞ ነዳጅና ጋዝ የሚገዙ ሀገሮች ላይ ታሪፍ በመጣል ደግሞ ልክ ሊፈጠር እንደሚችል እና ያ ከተደረገ በኋላ ቭላድሚር ፑቲን ወይኔ ወይኔ ወይኔ ወይኔ በቃ እሺ፣ እሺ ተኩስ ይቁም ብለው እጅ ሲነሱ ሊያደርግ እንደሚችል ስሬሊ ክሬዚ ገብተዋል በቃ እናመርታለን፣ ጦር መሳሪያ እንሰራለን፣ በሉ ታጠቁ፣ ተነሱ፣ ምሽግ እንትን በሉ አጽዱ፣ ወንዶች ተዘጋጁ፣ ብሔራዊ ውትድርና ይቀስቀስ፣ በጀት የሚለቀቅ ይደገስ፣ አንድ ሚሊዮን ነገር ነው የሚሉት። እንደዚህ አይነት የጦረኛነት አቋም በአውሮፓያኖቹ ዘንድ እየተራመደ ነው ያለው። በዚህ በኩል ዶናልድ ትራምፕ ግን ይህን ጦርነት ለማቆም በእኔ እምነት ትክክለኛ ነው። ለራሽያ ይህን ጦርነት እሺ ብትይኝ ይሄ ጦርነት በዚህ መልኩ አሁን በዚህ መልኩ ቢቆም በዚህ በኩል እንዲህ አይነት ግንኙነትም ይኖረናል፣ እንዲህ አይነት የኢኮኖሚ ጥቅም ታገኛለሽ፣ እንዲህ አይነት የዲፕሎማሲ ግንኙነታችን ይሄ ይሆናል እያሉ ለማግባባት ነው እየሞከሩ ያሉት። አያ አሁን አለም የሚፈልገው አቋርጠው ጥለውት እንዲወጡ ነው። እዚህ ጋር አንድ ጥያቄ አለኝ። አሁን ለምሳሌ ዶናልድ ትራምፕ ከመጀመሪያው ሲነሱ ይሄ ጦርነት ሊካሄድ የሚገባው ጦርነት አይደለም እኔም ብሆን ሩሲያ የሚሰማት ስሜት ነው የሚሰማኝ፣ ምክንያቱም በዙሪያዋ የኔቶ ፓወር መምጣቱና መክበቡ ሰላሟን ይነሳታል፣ እኔም ብሆን አልፈቅድም ብለዋል። ግን አሁንም ቢሆን ሩሲያ የፈለገቻቸው አሁን በእጇ ያለው ቦታዎች የያዘቻቸው አራቱ ቦታዎች ወደ ሩሲያ ይግቡና ሰላም ይሁን ብለዋል አሁን በዚህ ሐሳብ ደግሞ አውሮፓም ዩክሬንም አልተስማሙ። በሂደት ግን ዓለም አሁን የዚህ የጦርነት ማብቂያው ሩሲያ የምትፈልጋቸውን ቦታዎች ከያዘች በኋላ ውጊያ እምታቆም ከሆነ ማትቀጥል ከሆነ ቦታዎቹ በሩሲያ እጅ ከገቡ በኋላ ኦረዲ ስምምነት የሌለው የውጊያ ማቆም ስምምነት አይመጣም ወይ? ያ ከመምጣቱ በፊት የዶናልድ ትራምፕ ሐሳብ ቢፈጸም ውጤት አይመጣም ነበር ወይ ለማለት ነው። እኔ ዶናልድ ትራምፕ ብልህ ሆነው ነው ነው የሚታዩኝ፣ በዚህ አቋማቸው። ባጭሩ ይሄ ጦርነት ሊቀጥልም ሊቆምም የሚችለው ውሳኔው በብላዲሚር ፑቲን እጅ ነው። ይሄ እንዳይሆን ማድረግ ይቻላል የሚል ከሆነ ይሄ እንዳይሆን አሜሪካ እንደ ጆ ባይደን ጊዜ አብዳ እስከ ኒውክሌር ፍጥፍጥና እስከ አርማጌዲዮ ተያይዞ ለመግባት ወስና የቀደመውን አቋም መቀጠል አለባት ነው። ስለዚህ ዶናልድ ትራምፕ የሚሉት አገሬን እንዲህ አይነት እሳት ውስጥ አላስገባም። ትናንት እሱ ያደረገውን ማድረጉ ሲቆጠቁጥና ሲያንገበግበኝ አሁንም በአውሮፓ የት ነው የእርሶ ሰብና ኃይል ያሉት? የእርሶ የአደራዳሪነት ክህሎት የዲል ሜኪንግ ምናምናምን የታለ እያሉ ስላሸሞሩኝ ተቆጥቼና ተቆናጥሬ ሀገርንና ዓለምን እዬ ልጠፋበት ወደምችልበት ጋግርትነት አልገባም እያሉ ያሉት ዶናልድ ትራምፕ ዓለም እንዴ አዎ፣ ለምሳሌ እዚህ ላይ ምክትል ፕሬዝደንቱ የማይቻል እንቅፋት ሆነዋል ብለዋል። ማንን ፑቲንን። ስለዚህ አሁን ፑቲንን ወደ ሰላሙ እንዲመጡ ለማድረግ አንበሳው የነከሰውን መስጥ ብቻ የጠየቁትን መስጠት ብቻ ይመስለኛል፣ አሁን የተሻለው አማራጭ። እሱም ምንድን ነው? ማነች ዩክሬን ከያዘችው አሁን ራሽያ የያዘችው ብቻ ሳይሆን አጠቃላይ እነዚህን አራቱን ግዛቶች ምድ ምትለው ለዋነስ ቢያንስ አሁን የሚባለው ኬርሶን እና ዛፖሪዥያን እንኳ ቢቀር ባሉበት ቢረኩም ሊረኩ ይችላሉ ነው የሚባሉ። ራሽያኖች እስካሁን በያዙት ላይ ሊቆሙ ይችላሉ። ዶነትስክና ሎዋንስክን ግን ሰማይ ምድር ሰማይ ዝም አይሉም። እነዚህ ከተሞች ናቸው፣ ምስራቅ ዩክሬን ናቸው፣ በአብዛኛው ራሽያ ሞል ግዛቶች ናቸው። ስለዚህ ማነው ሎዋንስክ ላይ ቀረቻቸውን አምስት በመቶ ዩክሬን ትስጥ ዶነትስክ ላይ ደግሞ እየቀረቻቸውን ሀያ ወይም ሀያ አምስት በመቶ ዩክሬን ለቃቱታ። ይሄን የምታደርግ ከሆነ ተኩስ አቁም ሊደረስ ይችላል። ምናልባት እነዚህን ግዛቶች በአሁንባል ከተቃሪውን በማወቅ ዩክሬን ዶነትስክን በመጨማነው ክሬሚያን ጭምር እውቅና በመስጠት ይህ ጦርነት ሊቆም ይችላል። የኔቶ አባላትንም ለዚህ ዋስትና ትጠይቃለች። ሕገ መንግስታዊ ዋስትና ራሽያ ይህንንም ታደርጋለች። የወታደራዊ ቁመኗን ደግሞ የሚለው ላይ አላቅም። እስካሁን ድረስ በዚህ ጉዳይ እየተነሳ አይደለም። እነዚህ ካልሆኑ ግን አልሆነ ጦርነቱን ራሻ የምትቀጥል ከሆነ አሁን በአውሮፓ በኩል የሚታየው መሰናዶ ጀርመን የቀደመ የናዚ ጀርመን ወታደራዊ ቁመኗን ለመመለስ እቅድ ዘርግታ እየተንቀሳቀሰች ነው። እንግሊዝ እቅድ ዘርግታ እየተንቀሳቀሰች ነው። እንደዚህ እኔ እኔ ይገርማል አንዳንድ ጊዜ እብደት ነው። በሁለተኛው የዓለም ጦርነት ቢሆን ወቅት እዛ ውስጥ ያሉ ቢሆኑ ኖሮ በዛን ኤራ ኤራ ብቻ ሳይሆን ያ ኤራ ያልተቀየረ ቢሆን ኖሮ ትርጉም ይሰጣል። አሁን የአውሮፓያኖቹ በፍጹም ግራ የሚያጋቡ የሆኑት አውሮፓያኖች ናቸው። ለምን ብትል የሁለተኛው ዓለም ጦርነት ኮንቬንሽናል ወር ነው። በመድፍ ነው የተቀጣቀጡት፣ በቦምብ ነው የተሰነጣጠሩት። ይችሉ ነበረ፣ ብዙ ቦምብ በመያዝ ብዙ መድፍ በመያዝ ራሽያን ማሸነፍ ይችሉ ነበረ። አሁን እንደ ናዚ ጀርመን ወቅት ጀርመን በመሳሪያ ራሷን ብታጠናክር፣ እንግሊዝ ምናምን ብትል እናምን ሊመጣ እናምን ሊመጣ በዚህ ደረጃ አውሮፓን ነፃ ለማድረግ ራሽያን ማሸነፍ ግብ ነው ብለው ከተንቀሳቀሱ በኒክሌር ሳነቡጫቸዋለች ይነዳል አውሮፓ፣ ለዓለምም ይተርፋል። ስለዚህ ኒውክሌር አራት ነጥብ ነው። ይሄ እውነት ነው፣ እና ይህን ደግሞ ሀገሮች ያደርጉም ሊባል አይችልም። የማንኛውም ፍጡር ፍጡር ስትከበው ተከብብ ያለው ሊያልቅልኝ ነው ብሎ ካሰበ ምንም ነገር ያደርግበል። የአውሮፓያኖቹ መድፍ ቅንቡላ፣ በዚህ ሁኔታ ራሺያ እያስተናገደ ልትቀበል ትችላለች ወይ? በርካታ ለምሳሌ የኮንቬንሽናል መሳሪያዎችን ወደ ዩክሬን ማስገባት ቻሉና ጦርነቱ ላይ በግልጽ የሚታይ ተጽዕኖ ማሳደር ችለው መሬት እያስለቀቁ ሁኔታውን እየቀለበሱ መጡ እንበል። አውሮፓ ታየኝ። ራሲያ ያንን ኒውክሌር ይዛ ስትሸነፍ ይሄ ያላት ክምችት እያለ እነሱ አዳዲስ ኒውክሌር እየሰሩ የኒውክሌር ሚዛን ለማምጣት ሲንቀሳቀሱ ዝም ብላ ጋቢ ለብሳ ስትመለከት ታየኝ። ሊሆን አይችልም። ስለዚህ ዘ ቤስት ሶሉሽን ዶናልድ ትራምፕ ያቀረቡት ነው። ምን ብለ ልደመደሞ እችላለሁ መሰለ የዶናልድ ትራምፕን በዩክሬን ጦርነት ላይ አማራጭ የለም። ጥሩ የምትለው ምርጫ የለም። ያሉት አማራጮች ከክፉና ከክፉ ነው። አየህ ከክፉና ከባሰ ክፉ ከሆነ ምርጫው ማንች ዩክሬን ጎራዳ በርሜል ትምሰል ቀሪሆት ይኖራታል። ዓለም እፎ ይላል። ፊኒሽድ። መጀመሪያ ጦርነቱ ዩክሬን ከእንዲህ አይነት ፓወር ጋር ጦርነቱ ለመግባት ወይም የሚያስገባት ሁኔታ ውስጥ በምንድነው የሚባለው? በጀብደኛነት ስሜት ወይም ሌሎችን መከታ አድርጋ እዚ መግባት አልነበረባትም። ዘለንስኪ እንደገቡ አድርጎ መውጣት አለባቸው። አለበለዚያ ይሄ ጦርነት ቭላዲሚር ፑቲን በግልጽ እያሳዩ ያሉት አሜሪካ ከራሽያ ጋር ግንኙነት ፈጠረች፣ የኢኮኖሚ መሳቢያ ሰጡ። ይሄን ነገር ባይቀበሉ ይቀራል። ኦሬዲ የቻይናና የራሽያ ጉዳይ የታሰረ ነው። ይህ የአንድ ሰው ጉዳይ አይደለም። ይሄ የዚች ጦርነት ጉዳይ አይደለም፣ ያውቁታል። ስለዚህ ዶናልድ ትራምፕ እያደረጉ ያሉት ጥረት በእውነት እኔ ብልህነት ያለው ጦርነት ነው፣ ለዓለምም ለራሳቸው ሀገርም። ስለዚህ ለዚህ ነው አውሮፓውያኖቹ ይሄ ጦርነት የማይቆምበትን ሁኔታ እየፈጠሩ ነው የሚል እምነት ነው ያለኝ ምክንያቱም አማራጭ የለህም አሁን ልክ ነህ ቭላዲሚር ፑቲን ሌላ ሰው ቢመጣ ኦኬ ብሎ በራሽያ በኩል ሊደራደር ይችላል ግን ቭላዲሚር ፑቲን ማለት ይሄ ናቸው አየህ ስለዚህ ለምሳሌ ዶናልድ ትራምፕ በመምጫቸው ፋንታ ሌላ አራት ዓመት ጤንነቱንም ሰጥቷቸው ጆ ባይደን የሚቀጥሉ ቢሆን ኖሮ ተያይዘን መጥፋት ነው እና ዶናልድ ትራምፕ ቢሆን ዓለምን ከዚህ ከራሱ ዩክሬን ጦርነት ለማዳን ነው። ካልሆነ ግን እነሱ በቢያንስ የኒክሌር ጦርነት ያስቀራሉ አሜሪካን እዛ ጦርነት ባለማስገባት፣ ዩክሬን ምከረው ምከረው መከራ የምከረው የሚል አቋም ነው ያላቸው። እንደዛ ነው የሚታይ ባጠቃላይ። ምክንያቱም አድማጮቻችንን ስልችት ያደረገ ጉዳይ ነው። አለም፣ በእርግጥም በጣም በሚገርም መልኩ ነው የተነተንከው። ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም ቀን ይሆንልን። መልካም ቀን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 ጊፍት ሪል ስቴት መከታ፣ በአመታት የተገኘ ታማኝና ስኬች ጊፍት ሪል ስቴት ማኅበረሰብን ገነባለን። ለበለጠ መረጃ ዌብሳይታችንን ይጎብኙ www ዶት ጊፍት ቢዝነስ ግሩፕ ዶት ኮም ስልክ ቁጥሮች 0984656565 ወይም 0979656565 በአጭር ቁጥራችን 855 መደወል ይችላሉ።